ምን ሳይ ግን በጌታ ስም እንዴት እንዴት ቤተ ክርስቲያንን እንደሚጠሩ እንዴት ቤተክርስቲያን እንደሚጠሩ እንዴት ሰይጣን እንዴት እንደሚጠቀም በሰዎች ነው ያሳየኝና ወይ አብረን ጥቁር ቀን አንድ ቀን ጥቁር ነው የተቀበልን፣ አብረን የቀደስን፣ አብሮ አፈር ፋይጦ ያደገ በአንድ ወንዝ ላይ ያደግን ላበዜ እንደዚህ የሚያለቅሱት የኛ ልጆች ናቸው። የተመቱ አረፍቱ አሁን ከዛ ቤት ኤርሚያስ ነበር ሲ ከአሁኑ እና እሱ መጀመሪያ ሲያለቅስ ነበረ። ከዛ በኋላ አሁን የሰማችሁት የሴቶቹን ለግዞ፣ ግን ክርስቲያኖቹ መሆናቸው ነው ሲያለምጡ ማለት ነው። ይሄ ራሱ አሁን አጥቂ ታው ነው የምር እያለቃቀሱ፣ የምርም የሆነ ሰው ይሞተ መሰለኝ ነው። ሊያሳምኔ ነው ውሸቱን እያጋለጥ ነው። ኧረ ሰው ሙዲ ይዘህ ከተማ ስገባ እንዳንተ ነው መሆን የምፈልገው ብሎኝ፣ እንደኔ እንደኔ ሳይሆን ቀረ ነው ሞተ። ከተማ ስገባ እንዳንተ ነው መሆን የምፈልገው። አረ በጌታ አስ አረ በጌታ እየሳቅን እየተጫወትንም፣ አረ በእግዚአብሔር አይገባም። እሺ ደግሞ በዚህም ቪዲዮ ስሩ አሏቸው። አንዱ ልጅ ሙዲ ይዞብኝ ተወጥቀኝ

ማይ ደሞ ምሰርታ ነው ስታብረ ታዲያ ድምጹ መመሳሰልና ለመመሳሰል ተመሳስሎ ከሆነ በአንሱ በሚለው አገልጋይና በዲያቆን አበበ በኩል ብቻ ነው የሚመሳሰለው ድምጽ ራሱ ይበኩል ድምጼ ከሌላ ቄስ ጋር ይመሳሰላል ብሎ የተናገረውን ቪዲዮ አለዛ፣ ያንተ ከሌላ ጋር ከተመሳሰለ ያበበ ከዚህኛው ወንድም ጋር የዚህኛው ወንድም ከዛኛው ወንድም ጋር አይመሳሰልም እንዴ? ይመሳሰላል አይደል? እንደዚህ ማስተባበያ መሰጣም ለበጊታስም አረ እዚህ ጋር ጩቡይ ስሙ ጋርስ በጣም ይቅርታ ክርስቶስን ነገ ቅዳሴ ነው። ብዙ መቆየት አንችልም፣ ግን የምንገባበት ራስ ማጨር ነው። ዮሀዲ ይኖራል። ከዮሀዲ ጋር ለተወሰነች ደቂቃ ዛሬ ቪዲዮ የሰራሁበት ላይ እንሄዳለን። መዝሙር ራሱ አልሰማንም ገና እስካሁን። በነገራችን ላይ ገና ከመግባቴ በእንደዚህ ነገር ይጠምዱኛል። ከዛ በኋላ ደግሞ አረ አንድ ሙስሊም ወንድም ውስታዝም በጣም አደገኛ ነገር እየነገረን ነው። የጉቹ ጉቹ ጩቤ እንሄድበታለን፣ ግን ቆይ በአንሱ በሚለው አገልጋይና በዲያቆን አበበ በኩል ብቻ ነው የሚመሳሰለው። ድምጽ ራሱ ቢበኩሉ ድምጼ ከሌላ ቄስ ጋር ይመሳሰላል ብሎ የተናገረው ቪዲዮ አለ እዛ ጋር። ያንተ ከሌላ ጋር ከተመሳሰለ ያ አበበ ከዚህኛው ወንድም ጋር የዚህኛው ወንድም ከዛኛው ወንድም ጋር አይመሳሰልም። ይመሳሰላል፣ ይመሳሰላል። አንዴ ቆይ፣ ወንድሙ የደወለልኝ ምናልባት ድምፁ አልባት፣ ደምሱ ካለ እዚሁ ያሰማቸው አሉ። ቅዳሴ ላይ በጣም ስሙልኝ። እንግዲህ እንደምትሰሙት ነው። ጓደኛዬ አብሮ አደጌ ነው እያለ ያለው አብሮ አደጌ ጓደኛዬ በጣም ድምፃዊ ነው። አበበ ማን ነበር ያለው? አበበ ጉልላት። አበበ ጉልላት ይባላል። አብሮ አደጌ ነው። ከብዙ አቡነናት ላይ ዲቁና የተቀበለ ነው ይላል። አሁን ማስረጃውን ሊያመጣ እየሄደ ነው። ምንም የማይገራ ታሪክ ነው። በነገራችን ላይ በደንብ እንድትሰሙ ትፈልጋለሁ እና በተለይ ፕሮቴስታንቶች ካላችሁ እኔ ይህን ሰውዬ እያዳመጣችሁ አለመታመማቸው እግዚአብሔር ምረቱ እንዲላክላችሁ ነበር። ሊሰን አሁን አሁን ነው እየመጣ ነው። የሆነ ወንድም ይደወልልኝ ይላል። ወንድም ይደወልልኝ። ድንገት ይሄንን እያወራ ወንድሙ ይደውልለታል። እንስማው። ወንድሙ ደውሎለታል። እስኪ መለስ ድረስ እንግዲህ ተጠባበቁ በትግስት። ያው ወንድሜ ሰምቶ ላከለኝ ቴሌግራም ላይ ወንድሜ። በሉት በመድኃኒት ማለት ነው። አበበ ጉልላት ይባላል። አብሮ አደጌ ነው። ልባርጎ ልባርጎ። ሰውየው አበበ ጉልላት ይባላል። ያዲያ ያው ጋይስ በምን አይነት ፍጥረት ነው ግን አሁን እንደዛ ብሎ እንዳወራ ከመቅስፈት ወንድሙ ሰምቶት፣ ከዛ በኋላ ያን ድምጽ አምጥቶ ከዛ በኋላ ወዲያው ደግሞ ቴሌግራም ላይ ምናምን። ያው ፌክ እንደሆነ እናውቀዋለን፣ እንረደዋለን። ማለት እራሱ የኤርሚያስ ወንድማችን ወዛው ዝም ብሎ ይልከዋል አለ። እዛው ራሱ ራሱ ያው እንረዳዋል። አቆኑ ማለት ነው በመርዝ የተገደለው አውራ አደጌ ነው አለ። ወንድም የደወለልኝ ይላል ወንድሙ ደወለልኝ። መሀል ላይ ደወልለት አሁን ሊያሰማን ነው። ያበበ ጉልላትን ያበበ ጉልላትን ድምፅ ሊያሰማን ነው። እንዴት ውስጥ እንደተረበሸ ልነግራችሁ አልችልም። አብሬ ቀደስኩ እሁ አብሬ ነው ቆመን ስሙት፣ እሱ ድምፅ ነው።

ሬ እንደዚህ በቃ ስቅ ስቅ መው እንዲያለቅስ ያደረገው ግን ዲያቆን በትረ አና ቡድህን፣ ስማ አሁን ቀሲስ ሆን መሰለቴ ቀሲስ በትረ በጡ እና ቅዳሴ ከማን ጋር የቀደሰውስ መሰላችሁ? ከአባ ገብረ ወልድ ጋር። መጋቤ ስት አባ ገብረወልድ ይባላሉ። ከእኔ ጋር አብረን አሁን አዲስ ኪዳን አብረን እንማራለን። አባ ገብረ ወልድ የላስቬጋስ ኪዳነ ምሕረት አባት ናቸው። ቆይ ላሳያችሁ። በነገራችን ላይ በደንብ ስሙት ይሄን። ቆይ ላሳያችሁ ይሄ ቅዳሴ የት ላይ እንዳለ ላሳያችሁ። ቅዳሴው ዩቱብ ላይ ላሳያችሁ ከየት እንደወሰደው ማለት ነው። ዋን ሰከንድ። ወይ ጉድ! ወይ ስላሴ! ወይ ሰው ሰው! በዚህ ደረጃ በሽተኛ ይሆናል? ቸው እዚህ ጋር ታዩታላችሁ አይደለ? እዚህ ጋር ጽሁፎ ቅዳሴ መጋቢ ስብሐት ቆሞስ አባ ገብረውል ወልደ ሳሙኤል ቅዳሴ በስቲዲዮ የተቀረጸ ነው። ኦኬ ድምፁን አሰማችኋለሁ። ኤርሚያስ ያሰማው የነበረውን ድምፅ እና ይህንን አሰማችኋለሁ። አሳልፌ ኤርሚያስ የሚያለቅስበትን ድምፅ ላይ ላርግላችሁ። ኤርሚያስ የሚያለቅስበት ድምፅ ማለት ነው። ኦኬ ይኸው

እንዳያቸውት ይሄ ቅዳሴ መጋቢ መጋቢ ስርዓት አባ ገብረ ወልድና ቆይቷል። በነገራችን ላይ አይ ቲንክ ወደ 8 ዘጠኝ አመት ምናምን 10 አመት ሰው አይከርም እና ዲያቆን በተረ አሁን ቀስ ይሱማል። የአዲስ አበባ የዮሐንስ ወልደ ነጎድጓድ ዲያቆን ቅዳሴ በጣም ምርጥ ዲያቆን ነው በነገራችን ላይ ይሄንን ሰውዬ። ቀለሜ ምን እያለ ነበረ? እኔ ጋ አብረን እንዲቁና ያመጣን አብሮ ተወልዶ ያደገ የክፍለ ሀገር ልጅ ነው እና ወረዳ ውዶ ተጋብዞ ቀድሶ ሲወጣ ምግብ ተመጎ ሲወጣ በስጋ ወደሙ ቄሶቹ ገደሉት እያለ ነው የሚያወራው። ማን ይባላል አለ፣ ስሙ አበበ ጉልላት ይባላል አለ። አለቀ እና ወዳጃችን ግን ምናለ ይህንን ነገር ልክ ሲወጣበት፣ ወንድማችን ኤርምያስ ያስተባበር ማስተባበያ ነው። ከዚያ የድምፁ መመሳሰል አለመመሳሰል ተመሳስሎ ከሆነ በአንሱ በሚለው አገልጋይና በዲያቆን አበበ በኩል ብቻ ነው የሚመሳሰለው ድምፅ ራሱ ዲ በኩሉ ድምጼ ከሌላ ቄስ ጋር ይመሳሰላል ብሎ የተናገረውን ቪዲዮ አለ። የአንተ ከሌላ ጋር ከተመሳሰለ ያበበ ከዚህኛው ወንድም ጋር የዚህኛው ወንድም ከዛኛው ወንድም ጋር አይመሳሰልም እንዴ? ይመሳሰላል ይመሳሰላል። አንዴ ቆይ፣ ወንድም ይላል። እሺ፣ ማለት ልክ አሁን ወጥቶ ሲያሳዩት እንደዚህ ማለት ነው አይ በቃ የኝ ድምጽ እንደውኒካ